አረ፣ ሱሪውን ከፍ አድርጊው ከመሮጥሽ በፊት ምን አስሮጥሽ? አለቂውም እና እንግዲህ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ክርስቲያን ወገኖቼ፣ ወንድሞቼ፣ ሄቶቼ በየላችሁበት ሰላምታ ይደርሳችሁ። ደግሞ አዲስ ቻናል ከፍተናል ያንን ሰብስክራይብ ታደረጉኛላችሁ። ይህንንም አዲስ ከሆናችሁ አዲስ ቤተሰቦች ላይክ ሼር ሰብስክራይብ እያደርጋችሁ አዲስ ቤተሰብ ሆኑን እና እንግዲህ ችታችን እንዳያቸዋት ስትሸና ሜዳ ላይ አገራችን የለመደው እኛ በቃ ሽንት ቤት ሲርቀን እንደዚህ ሜዳ ላይ ነው አይደል? አሁን ትን ዘመን አመጣሽ ሽንት ቤት ነው ሆኗል፣ እንጂ አሁንም ለራሱ እናቶቻችን እያያችሁን ሜዳ ላይ ነው እንደዚህ ሽንት ቤት አይጠቀሙም አብዛኛውን። እና እንግዲህ እንደለመዳት የሀገራዋን ባህል ይዛ እዛ ልትለቀው ስትል መዳሟ ደርሶባታል ማለት ነው አሰሪዋ። ከዛ በኋላ እ ሱሪያዋን እንኳፍ እንኳን አደረገችም። እንዳያችኋ ትላጥ። እኔ በሆን አልነሳለት እናንተስ መልሳችሁን ኮመንት ላይ። አሁን እንደዚህ ይመጣባችሁ ታችሁ ትሮጣላችሁ ወይስ ምንድን ነው? እና እህቶቼ ኮመንት በጣም አንዳንዶቻችሁ ሰላም ትመልሱልና አላችሁ፣ አንዳንዳችሁ ደግሞ የምትሳደቡም አላችሁ። እኔ ምክራችሁን እሰማለሁኝ። ወጣት ነኝ። እናንተን ትንስ ከላይ ላይ በለጥ የምትሉኝን እሰማለሁኝ፣ ታናናሾችን እመክራለሁኝ። ቢያንስ እኔ አሁን ሃያ አንድ ዓመቴ ነው። ከዛ በላይ ያላችሁን ኮመንት ምጽፉልኝ። በተለይ እናንተን ስደትም ስላያችሁ እኔ እናንተን ምክር በደንብ ነው የምሰማው። ኮመንታችሁን፣ አስተያየታችሁን ጻፉልኝ ማለት ነው። እመልሳለሁም በዛው ልክ ማለት ነው። እና በማውቀው ደረጃም እመልስላችኋለን። ጥያቁን ጥያቄዎች ካለ ኮመንት ላይ ጻፉልኝ። በምንችለው አቅም እንመልስላችኋለን። እና እንግዲህ ሰሞኑን ከሰማችሁ አረብ ሰው ገደለ እየተባለ ነው። ደም እየመለሱ መሰለኝ። ብቻ ተረጋጉ፣ ሁላችሁም ራሳችሁን ጠብቁ። እንደሰማችሁት አንድ ወጣት አረብ ገለዋል ማለት ነው። ወጣቱ የኢትዮጵያዊ ነው፣ ሀበሻ ነው የተገደለው ማለት ነው። አረቡ ነው የገደለው። አሁን ይህን ሁለት ቀን ከሰማችሁ እና ራሳችሁን ጠብቁ በያላችሁበት ማለት ነው። በያላችሁበት ራሳችሁን ጠብቁ። አሁን ምን አረጉ፣ ስላልተያዘ ያ ልጅም እንደ ደም ማውጣት ምናምን እያደረጉት ነው ያሉት እና ራሳችሁን ጠብቁ በቃ። ምክንያቱም አሁን ላይ እዛት ከቀራችሁ ቀራችሁ ነው የሚመልስላችሁም ነገር የለም። ምክንያቱም እነሱም ስለተገደለባቸው ምን እያረጉ ነው ያሉት፣ በቃ መልስ ስላተሰጠልቸው በቃ አሁን እነሱ መልሳቸው ይሄ ነው። እኛን በመበደል እና በመግፋት ነው እንትን መልሳቸው ማለት ነው። እና እራሳችሁን ጠብቁ በቃ ተተናገሯችሁም በቃ አንገታችሁን ደፋ አድርጋችሁ ሰርታችሁ ወደ ሀገራችሁ መምጣት ምክንያቱም አሁን ላይ ያ ልጁ ቢገኝ እንኳን ቢያዝ ትንስ አላ አይደለ እሱ ነው የሚፈልጉት መቀጣጫውን ይሰጡታል እዛው ማለት ነው። ግን ስላልተያዘ አንዳንዶቻችሁ ላይ በደል እያደረሱ ነው፣ አሁን ላይ ከመያዝ አልፎ ማለት ነው። እንግዲህ አንድ ሳምንት ውስጥ ሀያ ሦስት ሺህ ሰው ሕገወጥ መያዝ ቀላል አይደለም፣ ተይዘዋልም እና በዛው አጋጣሚ ራሳችሁ መጠበቅ ነው ያለባችሁ ልላችሁ ነው እና እንግዲህ አንዷ እህታችን በውስጥ ልካልኛለች እንደዚህ በረንዳ ላይ እያሰራችኝ ነው እና ቢዝነሷን እያሸቀለችብኝ ነው። ባክህ ወደ ቢሮ መልሽኝ ብላትም ልመልሰኝ አልቻለችም። ወደ ሀገሬም አሳፍሪኝ ብላትም ልታሳፍረኝ አልቻለችም። እኔ ደግሞ እያመመኝ ነው እያለች ነው እና ታይቼ ኦፕሬሽን መሆን አለብሽ ተብያለሁኝ ብላለች። እና እንደዚህ አሁን ውጭ ላይ የራሳችሁን ቢዝነስ የራሳቸውን ቢዝነስ የሚያሰሯችሁ አሉ አንዳንድ አረመኔ አረቦች ማለት ነው እና ምን አረጋላችሁ። እናንተ ማድረግ ያለባችሁ ነገር በቃ ወደ ቢሮም አድርሽኝ ካላላችሁ እምቢ ካለች ወደ ሀገራችሁ በቃ እንድታሳፍራችሁ የሆነ መፍትሄ መፈለግ ነው። ምክንያቱም አሁን እንኳን ታማለች ምናብላች አልታመማችሁ ወደ ሀገሯችሁ አሁን ች አሁን ወደ አገሯን መምጣት ያለባት ታማለች። እናንተ ግን ምናልባት ካትታመሙ ሌላ ስራ መቀየር ከፈለጋችሁ እምቢ ካለችቺ ማድረግ ያለባችሁ ነገር ቀጥታ የምትደውሉት ለኤጀንሲ ትደውላላችሁ። ኤጀንሲ ቁጥር እንደነገርኳችሁ ብዙ ቁጥር አለ። ኤጀንሲ እናንተ እሁድን እና ዓርብን ነው መሰለኝ የማይደወለው ማለት ነው። በዛ ሰዓት እንዳደውሉ ምሳ ሰዓትን እንዳደውሉ። ከዛ በኋላ ሁሌ ስልካቸው ክፍት ነው። በዛ ሰዓት ደውላችሁ ማግኘት ትችላላችሁ። እነሱን ማለት ነው እና እየደውላቸው አገኛቸው። በዛ መሰረት ነው መስራት ያለባቸው ማለት ነው። እና እንግዲህ ራሳችሁን ወላይ እኔ ከምነግራችሁ በላይ አሁን አረቦች በቃ አሁን እንግዲህ እቺ የራሷን ማሸቀል ነው ቢዝነስ እያሰራቻት ነው። እና እንደዛ ነው እንግዲህ ቢዝነስ የራሷን እያሰራቻት ነው ያለችሁት ያለችው እንግዲህ እቺ ጣፈንታዋ እንደዚህ አሟታል። ወደ ሀገሯ መምጣት ነው ያለባት። ኤጀንሲ ክሰሻት ከዛ በኋላ ወደ ሀገርሽ የሚመጪበትን ይታወቃል ማለት ነው። እና በዛ አጋጣሚ የምነግራችሁ ወንድም እህቶቻችሁ አሁን እየመጡ ነው መሰለ ወደ ዱባይ እና ዱባይ አሁን ላይ ተዘግቷል። አብዛኞቹ በሬም ሁሉ ነገር ከገበሬዎች እያሸጡ ነው ወጣቶች ማለት ነው፣ ቤተሰቦቻቸውን እያሸጡ ነው ያሉት። ላልሰሙ መዘጋቱን ንገሯቸው። በመንግስት ደረጃ ነው የሚካሄደው። ደላላ ምናምን አያስፈልግም። በደላላ ተሄዳችሁ አያስፈልግም። ሲጀምር ደላላ የለም። አሁን ላይ ህጋዊ በመንግስት ነው የሚካሄደው። አራት መቶ ሃምሳ ሺህ ብር መሰለኝ የሚፈጀው በዛ ነው የሚካሄደው እና አሁን በደ እየሸጣችሁ ላም እየሸጣችሁ የምትሰዱ ልጆች፣ ሰዎች ከሌባ እና ከመጭበርበር ከደላሎች ተጠበቁ እራሳችሁን ማለት ነው እና ይህን ለነገራችሁ ነው። ምክንያቱም አሁን ላይ ላም ከብት እየሸጠ እኔ ስላየው ነው። እና እየደወላችሁ ወንድሞቻችሁን እህታችሁንም አስጠንቅቁ። አሁን ደላላም አያስፈልግም። በዛ ሰዓት አሁን ደላላ እሽሽ ልልካለሁ ምናም ብሎ ሊላችሁ ይችላል እና እናንተ እንዳትልኩ፣ ገንዘብ እንዳትልኩ። ምክንያቱም ደላላ በአሁን ላይ ቀርቷል። ቀጥታ በመንግስት ደረጃ ነው የምትሄዱት። ኢትዮጵያ ኢሚግሬሽን ትሄዳላችሁ። ከዛ በኋላ ኢሚግሬሽን ነው ከዛ የሚሰራላችሁ ትኬቱ፣ ሁሉን ሪሲቱን ቆራርጦ የሚልክላችሁ ራሱ መንግስት ደረጃ ነው እና እንዳትበሉ ስላችሁ ነው። በስተመጨረሻ አመሰግናለሁኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበርታትን ሁሉ እናንተ መልካም ስራ መኝላችኋለሁ። ወደ ሀገራችሁ ገብታችሁ ደግሞ የምትለወጡ ያርጋችሁ። በሰው ሀገር ኑሮ በቃ ይበላችሁ። በቃ እኔ ንገራችሁ አያልፍም፣ ምንም ብትሰሩ አያልፍም። ግን በቃ ይለፍላችሁ እሱ ነው ገንዘብን የሚያጠራቅመው እሱ ያበርክትላችሁ። የምሬ ነው። እና እህቶችም ወንድሞችም በያላችሁበት መልካም ስራ ይሆንላችሁ። አሳብ አስተያየት አላችሁ ኮሜንት ላይ ጻፉልኝ፣ መልስላችኋለሁኝ ማለት ነው። መልካም ቆይታ ይሆንላችሁ። ቀጣይ ቪዲዮ ውስጥ ምገናኝ። አመሰግናለሁ።